አንተ ነው ያመጣኝ ላይ አንድ ላይ ነው የምትባለው። ሰው ደግሞ ጨራሽ አነጋገር ራሱ ነው አነጋገሩ ራሱ ምን እንደሚናገር ራሱ። ወይ ብሩክ ታገሰ እውነት ዛሬ ሃይሚዬ ደግሞ ከዳኒ ሆይሽ እንዴ! ረተው ተው። በነገራችን ላይ ፕራንክ ነው፣ በፊት ነበር እንዴ ተመካክሎ ለመስራት ነበር ሀሳባቸው። አሁን ይሁ እየሰሩ ነው፣ ፕራንክ ነው። ነገር ግን ፕራንክ ሆኖም ግን በመሀል ያላቸው ነገር በጣም ያስጠላል። ያነጋገራቸው፣ ማንኛቸውም መሀል ላይ የሚያወሩት ነገር ምናምን በጣም በጣም ጥሩ አይደለም ንግግራቸው። ዳኒ ጭራሽ ንግግር አትችልም፣ እውነት ለመናገር ማለት ነው። እንግዲህ ዳኒ ሱስን ማታለው ሲል ብሩኬ ወንድ ነው አንተ ንካት፣ አለው አላስመታ፣ ወንድ ከሆንክ ንካት አለው። እውነት አላስመታትም ማለት ነው። እና ብሩኬ ለሴት ልጅ በጣም ክብር አለው። እናቴ በጣም ከሚባል በላይ ለሴት ልጅ በጣም ክብር አለው እውነት ለመናገር እና ሰላም ሰላም፣ እንዴት ናችሁ? አይና አለም ነኝ። ሁሉ መልካም፣ ሁሉ ሰላም አለውላችሁ። እግዚአብሔር ይመስገን። ብሩኬ እንግዲህ ከዛሬ ጀምሬ ይቅርታም የሚባልም አልጠይቃችሁም ጣገባችሁም አልደርስም ብሏል። እንግዲህ ሀይሚዬ ዛሬም ፊቷ ምንም አልተፈታም፣ ፊቷ አልተፈታም። ዛሬም ሀይሚ ፊቷ ኮስተር እንዳለ ነው። ምንም ፊቷ አልተፈታም ዛሬም እና እንግዲህ ብሩኪ እና ዛሬም ሃይሚና ሀይሚና እንትና ሲመጡ እንግዲህ ብሩኬን አይታችኋል። መግቢያ ብሩኬን የሰራው ከዛን ሶስት መጣች። ከዛ እንትን ይሄ ዳኒ መጣ። ከዛ ሀይሚ መጣች። አሁን ምን አሉት? ብሩኬን ሀይሚና ዳኒ አብረው ነው የቆዩት የነበሩት። ብሩኬ ነገር ይገንበታል ይመስለኛል። ና ሀይሚዬ ግን ነገሩን አብሮ ጆበር ግን አልተጣላችሁም ከብሩኬ ጋይ፣ ነው ስራ ነው ግን ደግሞ ስራም ቢሆን ደግሞ ሚዲያ ላይ የምትናገሩትና የምታስተላልፉት ነገር ያስጠላል። እሱን እሱን መጠበቅ አለባችሁ። ስራ ነው ስሩ፣ ችግር የለው። የምትናገሩት ነገር ትንሽ የምትናገሩት ነገር ትንሽ ጥሩ አይደለም አይደለም። በእውነቱ ጥሩ አይደለም። የምትናገሩት ነገር ጥሩ አይደለም። የምታስተላልፉት ነገር ጥሩ አይደለም። እና ይሄንን ብጠበቁት ጥሩ ነው። ፍራንኩን ስሩ፣ ስራ ነው፣ ኖት ፕሮብለም። ግን የምትናገሩት ነገር ዳሪ ንግግር አትችልም። ጥፋ፣ ከዚህ ጥፋ፣ የምር ጥፋ፣ የምር ይሄ ነው የምልህ። ጥፋ ከዚህ ንግግር የሚባል ዜሮ ነው፣ አትችልም፣ ዜሮ ማለት ነው። ተዝከትትና ካለው ወንድም ብሩኬ ልመድ ንግግር ትትናው ብቻ የበቃል ብሩኬ፣ ንግግሩ ቀርቶ አይደለም፣ ለሴት ልጅ ክብር አለ እውነት ለመናገር እና ያንንም ፍራንክ አዙበት ነው ያደረገው። እውነት እና በጣም ስሜ እየተነሳ ነው ብሏል ብሩኬ። በጣም በጣም በማይነሳ ነገር ስሜ እየተነሳ ነው፣ ክብሬን ዝቅ እየተደረግኩ ነው ያለው ብሏል ዛሬ ብሩኬ። እንግዲህ ብቻ ምን ልበላችሁ እኔ አነጋገር አይችልም። እውነት ለመናገር ዳኒ አነጋገር ዜሮ አይችልም። በጣም ነው ያቃጠለኝ ኔ እኔ በሆን አሞቀዋለሁ እውነት፣ በጣም ነው ያቃጠለኝ። በጣም በጣም አቃጠለኝ፣ በጣም ነው ያናደደኝ ያቃጠለኝ። ዳኒ ማለት ነው አነጋገር የሚባል ጭራሽ አይችልም። መጀመሪያ ንግግር ልመድ። በባለፈው ለታ እንደዚህ ብሩኬ ላይ ጩኸህ ጩኸህ ጩኸህ ሄድክ፣ ዛሬ ደግሞ እመታታለሁ። ሚስት እኮ ናት እና ሚስት ብትሆን እንዴት ትመታ? ማን ፈቀደልህ? ማን ፈቀደልህ? እባክህ ማን ማን ፈቀደልህ? ወንድ ነው ነካታለው። የኔ ሱስ አሳዘነች በእውነት። ከብሩቂ ኋላ ኋላ ሆደ እንዳይመታ ብላ የኔ እናት አይዞሽ አይዞሽ አይዞሽ አይዞሽ። የተባጠሩ መወጠሩ በጣም ጉድ እኮ ነው። ለማንኛውም ስራም ቢሆን ግን ቃላታችሁ ጥሩ አይደለም። የምሬ ነው ምነግራችሁ ስራ ነው። ግን ስራም ቢሆን ግን ቃላታችሁ አይነፋም። ቃላታችሁ ደስ አይልም። ዛሬ ደግሞ ሀይሚዬ ከዳኒ ጎን ሆንሽ፣ ከዳኒ ጎን ሆንሽ። ዛሬ ሃይሚ ሃይሚ ተይ ተይ። ሃይሚ ተይ ይቅርብሽ፣ እኔ ቆንጆ ይቅርብሽ። ወደ ውዱ ባለሽ ተመለሽ፣ ወደ ውዱ ባለሽ ተመለሽ። እውነት ምርጥ ባላለሽ ሀይሚ ምንም የሚያደርግ አይመስለኝም በእውነት፣ ለስራ ነው ሀይሚ የሚተራ እና ወደ ባልሽ ተመለሽ፣ ኔ ቆንጆ። አሁን ተጎንሽ ነው። በይ በይ ቢሉሽ፣ እውነት እንዲህ አይመስልሽ። ኔ ቆንጆ፣ ምርጥ ባል ነው ያለሽ። ተመለሽ ወደ ባልሽ። የእውነቴን ነው የምመክርሽ። ብሩኬ በጣም ሴት ልጅ አከብራል። እውነት ተመለሽ ወደ ባልሽ። በርቺ፣ በርቺ። ታዩ ታዩ የሚሉሽን ባሰሚያቸው ጥሩ ነው ማማ። እውነት ነው የምልሽ፣ ተመለሽ ወደ ውዱ ባልሽ። የእውነት ምርጥ ባላለሽ እዚያ ብሔር አምላክ ሰጥቶሻል መርቆ የሰጠሽ ባል ነው እና እውነት በይቅርታ ተባብላችሁ ብትመለሱ ጥሩ ነው። ወይ እንዴት እነስ መክርሽ? ምክንያቱም ብሩኬ ምርጥ ልጅ ነው። አንቺ ምርጥ ልጅ ነሽ። በአሁኑ ዘመን ወንድ ሲታይ ብሩኬ ለየት ያለ ነው። ምርጥ ነው ለሴት ልጅ። የእውነት ነው የምናገረው። በአሁኑ ሰዓት የሚታገስ ወንድ የለም። የምር የሚታገስ ወንድ የለም። አንቺ እንድትዶ ሌላ ሴት ለመያዝ ነው የሚሮጥ ወንድ ነው ያለውና ሃይሚ ነገሩን ብታብራርሉት ጥሩ ነው ባይነኝ። ይሄ ከማጠሩ መወጠሩ ይሄ ምንም አይሰራም። እሱ የሚልሽን አትስሚ። እኔ እናት የምትወጁን ባልሽ እንዳያሳጣሽ። ይህ ደግሞ ሃይሚ፣ ሃይሚ፣ ሃይሚ ይላል። ሃይሚ ጥፋ። ሃይሚን እኔ ነኝ የጠራኋት። ሃይሚን እኔ ነኝ የመጣኋት። ሃይሚን አትንኳት። ሃይሚን አትንኩኝ። ደግሞ ተጸያየፋችሁ እኮ ለምን ነው? ስማ መረሰው ክብር አለው ሲነካኩ፣ አትንኪኝ፣ አትንካኝ፣ አትንኪኝ፣ አትንኪኝ እፍ አትንካኝ እፍ አትንኪኝ ረተውን ጊዜ ያትሆኑ ጥሩ አይደለም። ይደብራል፣ የምር ይደብራል። እንደዚያ ቱ የሰው ልጅ አይጠያየፍም እንዲህ። ምን እየሆናችሁን? ለምን እንዴት ሆናለ? አትንካኝ፣ አትንኪኝ፣ እጅሽን አንችልኝ፣ እጅሽን አትንኪኝ፣ አትንካኝ። የሰው ፍጥሩ እንዲህ ይባል። ለማንኛውም የያዛችሁትን ነገር ብትቋጩት አሪፍ ነው። ይደብራል፣ ለተመልካችም ቢሆን ይደብራል። ዛሬ እኔ ሰላም ትመጣላችሁ ብዬ ነበር የጠበቁት ትናንትና ስለቀራችሁ ነገር ግን ማፊ ሰላም መንጣት ማፊ ኖ ናቴ ማንኛውም ይመቻችሁ። ይህን ነው ምለው እኔ። ምክንያቱም አሁን ምንም የምለው ነገር አይኖረኝም። ስራ ነው ይስሩ፣ ግን ይደብራል። በቃ አነጋገራቸው ይደብራል። ስራ ነው ግን አነጋገራቸው አይነፋም። አለቀ። እውነት ነው የምናገረው እና ዳኒ ተከበር እላለሁ፣ ተከበር ኦኬ።